ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ መስከረም 30 ወይም ኦክቶበር 10 የዕለቱን የጥቁር ገበያ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቱን ኮሜንት ላይ ቪዲዮን ላይክ እና ሼር እንዳይረሳ እያልን አሁን ቀጥታ ወደ መረጃዎቹ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 167 ብር ከ99 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 143 ብር ከ25 ሳንቲም ገዝቶ 146 ብር ከ12 ሳንቲም እየተሸጠ ነው። በንግድ ባንክ 140 ብር ከ64 ሳንቲም ተገዝቶ 143 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 194 ብር ከ24 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው 168 ብር ገዝቶ 171 ብር ከ36 ሳንቲም እየሸጠ ነው። በንግድ ባንክ 164 ብር ከ17 ሳንቲም ተገዝቶ 167 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 208 ብር ከ26 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 179 ብር ከ81 ሳንቲም ገዝቶ 183 ብር ከ41 ሳንቲም እየተሸጠ ነው። በንግድ ባንክ 172 ብር ከ42 ሳንቲም ተገዝቶ 175 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 119 ብር ከ89 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 102 ብር ከ83 ሳንቲም ገዝቶ 104 ብር ከ89 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ97 ሳንቲም ተገዝቶ 100 ብር ከ95 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 110 ብር ከ17 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። አቢሲኒያ ባንክ ነው 93 ብር ከ95 ሳንቲም ገዝቶ 95 ብር ከ82 ሳንቲም እየተሸጠ ነው። በንግድ ባንክ 91 ብር ከ04 ሳንቲም ተገዝቶ 92 ብር ከ86 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ይዋን በጥቁር ገበያ 23 ብር ከ57 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው 20 ብር ከ07 ሳንቲም ገዝቶ 20 ብር ከ47 ሳንቲም እየተሸጠ ነው። በንግድ ባንክ 19 ብር ከ37 ሳንቲም ተገዝቶ 19 ብር ከ76 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 223 ብር ከ57 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው 193 ብር ከ09 ሳንቲም ገዝቶ 196 ብር ከ95 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ80 ሳንቲም ተገዝቶ 188 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 547 ብር ከ15 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 45 ብር ከ77 ሳንቲም እየተመነዘረ ይገኛል። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ75 ሳንቲም ገዝቶ 44 ብር ከ63 ሳንቲም እየተሸጠ ነው። በንግድ ባንክ 38 ብር ከ29 ሳንቲም ተገዝቶ 39 ብር ከ05 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 44 ብር ከ77 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ሲሆን 42 ብር ከ38 ሳንቲም ተገዝቶ 43 ብር ከ22 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 37 ብር ከ49 ሳንቲም ተገዝቶ 38 ብር ከ24 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 436 ብር ከ80 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 237 ብር ከ19 ሳንቲም በመመንዘር ላይ ይገኛል። አንድ የባህሪን ዲናር በጥቁር ገቢያ 445 ብር 29 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር 02 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የመነዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ሚሄን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። በዚያ በቃን። መልካም ጊዜ፣ መልካም ቀን